መቼም ቲክቶክ አስማተኛ ነው። ሌላ ሰርፕራይዝ ለአንድ እናት ይገርማል። እዚሁ ላይ በመቶ ብቻ ልጅ ምን እንደምናደርግ ተመልከቱ። ጤና ስትሪ ሰላምሽ። አቤት አቤት አቤት። ቤትሽ ስታምር። እሺ፣ አንቺ ማን ትባያለሽ? ስሚሽ? የንጉሴ መኮንን። የልጅሽን አባት እንዴት ተዋወቃችሁ? አሁንስ አብራችሁ ናችሁ ወይ? አብረን ነን። ያለን ሰው ነው ያስተዋወቀ። ምን ያክል ጊዜ ሆነ ከተጋባችሁ? 2012 ነው እሷ የተወለደ 2011 ማለት ነው። ልጅሽ ስንት አመቷ ነው? አምስት አመት ካራቱ። ስሟን ማን አልሻት? ማርያም ያለባት የጤና ችግር ምንድነው? ኦቲዝም ነው አሉት። ምጥለ ታፈና ነው ወይስ ምንድነው? አዎ። መድኃኒት ትወስዳለች የና። እሺ በእግሯ ትራመዳለች? አትራመድም። ያኛው ደና ነው። ሁለተኛው ጤነኛ ነው። ይጨብጣል ልጅዋ? አትጨብጥም ትይዝነት እንትን ትለዋለች በማንኪያ ነው ምግብ ምን አይነት ምግብ ነው የምትበላልሽ? አጥሚት፣ ወተት በዳቦ አድርጌ ለስለስ ያለ ነው የምሰጣት። ዳይፐር ነው የምትጠቀሙ? እንቅልፍ ትተኛለች? አንዳንዴ ትተኛለች፣ አንዳንዴ ደግሞ አትተኛም። ቀንም ማታም አንዳንዴ አትተኛም። ተቀምጠ ነው የምናድረ። ብዙ እንቅልፍ አልባ ሌሊቶች አሉ እንግዲህ በነዚህ እናቶች ህይወት ውስጥ። መተዳደሪያችሁ ምንድን ነው? መተዳደሪያ እሱ ጥልፍ ይሰራል እሱ በሱ ነው የምንሰራ። አሁን ደግሞ ኑሮ ውድ ሆነ፣ የቤት እንክራይ ምንም ዳይፐር እና መተዳደሪያችሁ የሱ ስራ ብቻ ነው? እሱ ስራ ብቻ ነው። ቁጭ ብዬ ነው ሙሉ ቤት እዚህ ከታመመች በኋላ በጣም ከባድ የምትሆን ቀንዶ እንደተወለደች በፒያሳ መንገድ አለ ጳውሎስ ነው። ሀያ ቀን ተኝታለች። የዛኔ ብር ሁሉ ተቸግረን ተቸግረል ነበረ። ሀያ ቀን ሀያ ቀን የሚበላም የለም ነበረ። በፈጣሪ የምታመሰግኝበት ምክንያት አለሽ? ያው እንደዚህ ሆና ትቆይልኝ፣ ተመስገን ነው የምለው። ጤና እንደዚህ ሆነ ጤና ታገኝልኝ፣ ትቆይልኝ ነው የምለው። እንደዚህ ሆና ወጥቼም ትቻ ተዋስ ቀደም እንትና አይደለም። አታምያት አታምያት፣ ትን ይላታል፣ ትን ይላታል። ዝም ብሎ ትን ይላታል፣ ከመሬት ተረሳሁ ዝም ብሎ ምራቋ ትን ይላታል። ምራቋ ፍጥጥ አደረገና ድርቅ ብለ ደህና ትሆናለች ትቀመጣለች። ቀመጠ ተኝታ ዝም ብለን ምትንፈራፈር አንድ ሺ ሀምሳ አምስት ሀያ ስድስት ሀያ ዘጠኝ ሰማኒያ ሁለት ዘጠኝ ዘበናይ አበባው የመቶ ብር ቻል እንጂን ያስጀመር ነው ከአስር ብር ጀምሮ መቶም ሃምሳም አምስት መቶ አንድ ሺ ም ይቻላል። ያስገባችሁትን እስቲ ጻፉልኝና እጠራለው። እንመርቃችኋለን። እናመሰግናችኋለን ሙለር ደነቀው ሁለት መቶ ልክ ያለው ጋር አብላካት ሁለት መቶ ብር ማስቱ 400 ኤዱ ዱ የአበይ 100 ብር፣ ናኒታ አስር ሺህ ብር አስገብቻለሁ አላልች ኮስ 500 ብር ዲዲ መቶ ብር፣ ኤችቲኤም ዲዛይን 500፣ መስፍን ከንተጦ 300 ብር፣ ሙልጌታ ፍሳ 200 ብር። ራት ሰላም ነው። ቁጥር ተሳስተሽ ነው ቀልድ ነው ወይስ አስለቀኝ ስለጥቻለሁ እግዚአብሔር ይስጥልን። በሰላም ሁላችሁ እንደዛ አይነት ነገር አይድረስባችሁ። አሜን። በሰላም ሁላችሁ በሰላም ግቡ። አሜን። እግዚአብሔር ይስጥልን። አሜን። ስልክ ቁጥር 0912 28 6911። ስልክ ይዘናል መደወል ይቻላል። በብዙ ነገር ማገዝ ይቻላል። በተለይ ከውጭ ሀገር የምትመጡ ሰዎች ቀለል አድርጋችሁ እንደ አንድ ዳይፐር ሻጥ አድርጋችሁ ብትመጡ ቀላል አደለም። በነፃ የሚገኙ ዶኔሽኖች ራሽ ይዛችሁ መታችሁ ስትመጡ ደውላችሁ ልታቀብሏት ትችላላችሁ። ድንቅ ነው እንግዲህ አርባ ደቂቃ ባለሞላ ጊዜ ውስጥ በመቶ ብር ቻሌንጅ 32 ሺህ ብር ለእናታችን ገቢ ሆኗል። ቲክቶክ ያስደንቀኛል። ዘመኑ ያመጣውን ነገር ለበጎ መጠቀም ሁሌም ያኮራል። ሃይማኖት አለን ኢትዮጵያውያን ምንም ቢሆን። ስለዚህ ፈጣሪያችንን እስከፈራን ድረስ ዘመኑ ያመጣውን ቴክኖሎጂ ለበጎ ስንጠቀምበት እንደዚህ የሰው ህይወት ይለውጣል። እናንተም ይህን ስልክ ይዛችሁ ይህን አካውንት እያያችሁ እንደማትጨክኑ አምናለሁ። ሰርፕራይዙ ይቀጥል። ለዘላቂው ግን መፍትሄው ገጠር ላይ አንድ ነገር አስበናል እግዚአብሔር ቢረዳ እንዳንቺ አይነት እናቶች ይመጡና አንድ ወር ወይ ሁለት ወር እርፍ ብለው ስልጠና ይወስዳሉ። ልጆቻቸውን እኛን ይዝላቸዋለን። የፊዚዮቴራፒ ስልጠና፣ የቢዝነስ ስልጠና ይወስዱና መነሻ ካፒታል ይሰጣቸዋል። መነሻ ካፒታልሽን፣ ስልጠናሽን ከወሰድሽ በኋላ ይዘሽ መጥተሽ እየሰራሽ ልጅሽን የምታሳድግበት ፕሮጀክት ነው። እንግዲህ ኢትዮጵያውያን ተረባርበው እውን ያደርጉታል ብዬ አምናለው። እግዚአብሔር ቢፈቅድ በአዲሱ ዓመት ነው ምንገበው ስንገባ እንግዲህ መዝግበን ይሻል እዛም ደግሞ የዚህ አካል ትሆኛለች ብዬ አምናለሁ። አመሰግናለሁ። ለዘመናዊ አበባው ለተደረገው ነገር እግዚአብሔር ለእናንተ ዋጋችሁን ይክፈላችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።